ቁሚ፣ መጠየቅ አለብኝ። እባክሽ አትሄጂ። አሁን እራታችን ምናምን እስካበልጦባት እኔ እኔን ደስተኛው እኔን ለማየት ከእኔ ጋር አብራ ብዙ ደቅማለች አይደል? ብዙ አዝናለች፣ ብዙ ተሰድባለች። ያው ሁሉ ነገር ማድረግ ያለባት ምሳሌ ማድረግ ያለበት ነገር አይቶ የሚፈርደው ነገር ነው። የራሷ ደስታ ሳይሆን የሰው ደስታ የሚያስደስታት ማንኛውም አይነት ወንድ፣ ማንኛውም አይነት ሰው ሊወዳት የሚችለው አይነት ሴት ነው እና ያ ስለ ልዩ አንዳንድ ነገር እስኪ ብትነግረኝ አሁን ምን እን ያረልዩ አን ችካት እንጂ እ ሄሉ እና ትልቅ ሰዎች ማለት ነው እንደዚህ ይህ እየለመናት ሄሉ ምን ትለሽ? እኔማ እንድትሄድ አልፈልግም። ሰላም ሰላም፣ እንዴት ናችሁ? የኛ ምርጥና ውድ ቤተሰቦች እኛ አለን። እግዚአብሔር ይመስገን ደህና ነን። ያው ሰሞኑን እንግዲህ ከዛ ሁሉ ችግርና ከዛ ሁሉ ሀዘን መካከል ወጥተን እንዲህ በሳቅና በደስታ መጥተናል። ደስ ብሎናል በጣም። ሰላም በያቸው ቤተሰቦቻችን። ሰላም እንዴት ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። እንደምታዩት ነው እንግዲህ፣ ደስ ብሎናል በጣም እና ደግሞ ዛሬ ስጦታ ስጦታ አለን ለሄሉና ለያብ ለያብ ደውለን ቤት እንዲጠብቀን ነግረነዋል። ሄሉም አለች እና ለሁለቱ ስጦታ ይዘን ለመሄድ ነው የመጣ ነው። በቃ ደስ የሚል ነገር ነው። ሄሉን እንደዚህ ደስታዋ ተመልሶ ስላየው በድጋሚ በጣም ደስ ብሎኛል እና ወደፊትም ጥሩ ጥሩ ጊዜዎች እንደሚመጡ አምናለሁ። አሁንም ሁሌም እንደምለው ሁሌም ከሄሉ ጋር ከሄሉ ጎን ነኝ ወደፊትም አሁንም እናንተም ከኛ ከእሷ ጎን ከኛ ጎን ሆኖ እላለሁኝ። አንቺስ ማስተላለፍ የምትፈልጊው ሌላ መልዕክት አለ? ያው ከብዙ ልፋት በኋላም ቢሆን ተሳክቶልናል አይደል እና እንዳያችሁት ነው እኛም ደስ ብሎናል፣ እናንተም ደስ እንደሚላችሁ እርግጠኞች ነን። ማለት በጣም ብዙ ደክመናል። አሁን ራሴን ችዬ ስናገር በጣም ብዙ ለፍች አለሆናል ለመናገር ምክንያቱም ያው ደስታቸው ስለሆነ ማለት ነው። እና በስተመጨረሻ ተሳክቶልናል፣ እግዚአብሔር ይመስገን። እኔም እንግዲህ አንድ የምነግራቸው ነገር አለኝ፣ ግን ያው ለልዑል ለብቻው ልነግረው አይደለም ቤት እንሄድና የምነግራቸው ነገር አለኝ። የመልካም ምኞታችን ምሳሌ ነው። ደግሞ እንደሚወዱት ደግሞ ተስፋ አደርጋለሁ። እና ደስ ብሎኛል። ይህን ነው ማለት ነው። አው እንግዲህ ዛሬ በእኔ ዩቲዩብ ቻናል የመጣሁት ይኸው ተጋብቶብኝ እንግዲህ እኔም የዩቲዩብን ዓለም ተቀላቀያለሁ እና እነ ሄለን እንደሚሉት ሰብስክራይብ በቃ ሰብስክራይብ ሰብስክራይብ ም ሰብስክራይብ አርጉኝ። ሰብስክራይብ እያደረጋችሁኝ አይደለም። ለምን እንደሆነ አላውቅም። እኔ እንጃ ባለፈው ተቀይመው የቀሩ ሰዎች አሉ መሰለኝ። እ እንግዲህ እውነታን ነው የሚይዘው ያንን ነገር አስባችሁ ከሆነ ሰብስክራይብ ማታደርጉት አለማድረግ ትችላላችሁ፣ መብታችሁ ነው። ግን የምትወዱ ሰዎች ሰብስክራይብ አርጋችሁ አበረታቱኝ። ከዚህ በኋላ በሪሊወት ሳይሆን እንደዚህ ደስ ደስ በሚል ነገር በሰርፕራይዝ፣ በቃ እንደዚህ በስጦታ በፕራንክ ምናምን ነው እመጣላችሁ። በቃ ተቀላቅለናል። ዩቲዩብን አለ ማለት ይቻላል። ከዚህ በኋላ በሰላም እና ያለው ነገር እሱ ነው። እነሱን ፊሊንግ እዛው እነሱ ጋር ሂደን እና እስከኔድ እስኪ ልዩ አሁን ከዚህ ሁሉ ነገር ምን ተረዳሽ አንቺ? በጣም ብዙ ነገር ማለት ያው ህይወት ልታስተምራችሁ ስትፈልግ ባንድም በሌላም ነገር ነው ማለት። ላጠብቁትም ትችላላችሁ። ና በፍጹም የምንጠብቂው አለቅም። በዚህ በኩል እማርበታለሁ ብዬ ግን በደንብ አስበኛል። የእውነት ነው የምላችሁ። ማለት ፍቅር ላይ እልህ አያስፈልግም ከአንድ በኩልም ከአንድ ወገንም ሲሆን ጥሩ አይደለም። በቃ የሆነ ማለት የሚመጣውን መቀበልም አንድ ነገር ነው። ይሄ ግዴለሽነት ነው ግዴለሽነት ግን አይደለም። ማለት እልክ ነው እና የትም አያደርስም። እልክ ማለት በእኔ በሄሉ በህብም አይታችሁታል። እነሱም እልከኞች ናቸው። እኔም ብቻ አይደለም ማለት ብቻ እላህ አያስፈልግም። ፍቅር ውስጥ እውነት ለመናገር ማለት አንደኛው ቢያጠፋ አንደኛው ማለፍ አለበት። መረዳዳት፣ መነጋገር ከምንም በላይ ግልጽነት ያስፈልገዋል እና እምነት እኔ እነዚህ ነገሮች በጣም የተማርኩባቸው ማለት እና ደግሞ የወደፊት ህይወቴ ላይ አሁን ያ ብሎ የሰራሁት ውስጥት ያው የጻባችን ምክንያት እንደዚህ በደንብ ግልጽ አላረግነም ግን እሱም ሰላም ማያስፈልግ ማለት ነው እና ብቻ እነዚህ የተፈጠሩትን ስህተቶች ሌላ ላይ አልደግሞም ከዛ በኋላ ደግሞ ያረኳቸውን ነገሮች ጀስት መሞከሪኩ መሞከሪ አሁንም አላፍርበትም ልክ ነኝ ማለት ዝም ብዬ ልቀመጥ አልችልም ነበረ ግን የዚህን ያክል ርቀት ደግሞ ትንሽ ያው አፍቃሪ ስትሆኑ ያፈቀራችሁት ሰው ደስታ ነው መፈለግ ያለባችሁ እሱም ማሰብ ነበረብኝ መጀመሪያ ማለት ነው። ያው ከረፈደም ቢሆን ገብቶኝ ተቻለሁ። እንግዲህ ፍቅር እንደዚህ እና እግዚአብሔር ይመስገን እንግዲህ ሰላም የተረዳሽበት መንገድ ደስ ይላል። ያው እዚህ ደረጃ የተዳረስ ነው ሁለቱም ለህኞች ስለነበሩ ነው። እኔ አሁን እኔ ከዚህ በኋላ ያብ ደግሞ ይሄንን ስህተት ይሳሳታል ብዬ አላስብም። እሷም ሴት ልጅ ሴት ልጅ መረዳት አለበት እኔ እንጃ ዳግም ከተሳሳተ ግን ሁላችንም ይቅርታ የማናደርገው ጉዳይ ነው የሚሆነው። በፍቅር ውስጥ መፈተን ያለ ነው። እነዚህ ልጆች ተፈትነው ስላለፉ በቃ ደስ ይላል። አንቺ እንዳልሽው እግዚአብሔር ይመስገን። አሁን ደግሞ እነሱ ጋር ያለውን ነገር ሂደን እናያለን ማለት ነው ቤተሰብ ቻላን ለይ መታጠብ እንዴት ናችሁ? አማን ነው። ሁሉ ዓለም ሰላም ነው ነው ፍቅራችንን እያደስን ስለሆነ በቃ ደስ ይላል ሁሉም ነገር ለዛ ነው። ናይስ በጣም አሪፍ ነው። አዎ በጣም ደስ ይላል። ቻ እንግዲህ ያው አትሽኮር ነው የሚምን ችግር አለው እንዴ? ንገሪያቸው። አይ እንዴት ነሽ ልዩ? ምን ሰላም ነው። እንዴት እናንተ? እኔ በጣም ደና ነኝ እግዚአብሔር ይመስገን። የዋህ ምን ይሆናል ካሜራ ይዛችሁ እንዴት ናችሁ? ቤተሰብ ደና ናችሁ? አይ እኛ አለን በጣም ደና ነን። እንግዲህ ያው እ አሁን በጣም ደስተኞች ነን። የአባወራው ቢስ ነው። ሁሌ መተጣጠብ ነው። በቃ ደስታችሁን በማስመልከት ትንሽ ስጦታ ነገር አምጥተንላችኋል። ለመስጠት ነው። በዚህ አልጠበቅንም፣ በቃ ልናገኛችሁ እመጣለሁ ብቻ ነበር ያላችሁ። ያው ሁሌ በባዶ መምጣቱን ይሰራል ብለናል። ለጨዋታው ድምቀት እናመሰግናለን። ማሰባችሁ ይበቃል። በጣም ይከፈት፣ እንደ መከፈትም አለበት ትገምታላችሁ ቦታችሁ እንደምን አድርገኸኛል ለምን አይሆንም ፋይኖስ አይ እኮ ለምን አይሆንም ያኛው ተጥሏል ኦልሬዲ አለ አለ አለ አለ የምርሽን ነው አዎ አራት ቀን ነው የተ- የተሰጠነ እኮ ያወጣል የተደበቁ ፋይሎች እየወጡ ነው ትላለች ነው ነግስት አሰርተሽው ታምጪው ነው አዎ ደስ ይላል በጣም እሺ እና ምን ገመታችሁ ቦታችሁ ምን ይመስልሻል

እና በጣም በጣም ነው። እና እንዴት ነው ላይፍ? እኔ ሁላ ሰው ስካንዲት እያደረጋችሁ እንዴት ነው አልወፈርኩም? ያቃ። አይ አንተማ ተመችቶታል። አልወፈርኩም። ተመችቶሃል አንተ። በጣም አእምሮ ካረፈ ሁሉ ነገር ይስተካከላል። ወደ እራስህ ትመለሳለህ። አዲስ ነገር አለ። ምን ጠብቀህ ነው ሌሎ ምን ትያለሽ? በጣም ይገርማ። በቃ መሽኮርመም ላይ ናት። አናውቅም መሽኮርመም ላይ ናት። እስኪ ልዩ ምን ጉድ ነው? ቅድም ኢንትሮ እየሰራ ነበርና ምንድን ነው፣ የሆነ አንድ ልትነግራችሁ የፈለገችው ነገር ነበረ። እስኪ እንስማ አይ እኔ እንትን ከዚህ በኋላም አሁን ወጥተን እራት ምናምን መጋበዝ እፈልጋለሁ። ያው ጾም ገብቷል፣ የጾም ምግብ ቢሆንምና የጾም ምግብ ነው ብላ እኮ ነው ወጫለ። በጣም ብላ ነው ብዙ ትልቅ ነገር አይደለም፣ ማወቅ ስላለባችሁ ማለቴ። በመጀመሪያ ግን እንኳን ደስ አላችሁ እንደዚህ ሁለታችን ፈገግታ ተመልሶ በመሬት እውነት በጣም ደስ ይለኛል እና በቃ እኔ የሚመጣውት ታውቂያለሽ፣ እዚህ እንደማልኖር እዚህ እንደማልቆም ታውቂያለሽ። እና ልመለስ በዛሬ ቀን ግን

እንዴ ከኛ ጋር እዚህ ትሆኛ፣ ያለሽ ማስተካከል ስራ ምናምን እዚህ ልታደግ ይችላል፣ እዚህ ትሰሪያለሽ ምናምን ማለት ችግር የለም ማለት እኔም የራሴን ህይወት ማስተካከል አለብኝ። ሁሉም ነገር ያለው እዛ ነው እና መሄድ እንዳለብሽ ያ ትሄድ ስላለ ምን ትላለህ? አይ ግን ሰማይ ከምትሄጂ ማለት ነው አንድ ሀሳብ ስ ላቅርብ። እኔ ልዩን በደንብ መተወቅ እፈልጋለሁ፣ አታት ጋር መተወቅ እፈልጋለሁና ያ ስለ ልዩ አንዳንድ ነገር ስ ብትነግረኝ። ምን ችግር የለውም ግን መተወቅ ስትል በምን አይነት መንገድ? አሁን ወቃ በደንብ ዲቴል ማወቅ ፈልጌ ነው። እሷ ይደብራል ብዬ አላስበው። ያ ብር ምነው ዝም አለ? ችግር የለውም እኔ ስለ ልዩ እንደዚህ ነች ንገረን ብራዘር። አውቀሽ ልዩ ማለት በጣም በጣም የምትገርም በጣም ጥሩ ልጅ ነች። ጥሩነቷንም አይቶ የሚፈርደው ነገር ነው። ራሷ ደስታ ሳይሆን የሰው ደስታ ያስደስታታል። ገብቶሃል? ማንኛውም አይነት ወንድ ማንኛውም አይነት ሴት ልትወዳት የሚችል አሁን አይነት ነች። ያው እዚህ ጋር ጥሩነቷን አንድ ነው ኖረው እና በጣም አሪፍ ልጅ ነች። በቃ ሶኬ ለመግለጽ ብዙ አትቸገር። ቀስ እሷን ጠይቃታሉ እና ባትሄጂ ደስ ይለኛል ቱ ማለት ሁላችንም ጋር እንደዚህ ደስተኛ ሆነን በአብሮነት ምናምን ህይወት ልንቀጥል ደስ ይለኛል። እንዲሁ ልቀርብሽ እፈልጋለሁ ምናምን። ሄለን የደበረሽ ነገር አለ እንደዚህ ብይሻላ በአይዞ በሌላ ነገር ምናምን ቆይ ቪዲዮ ሊሚቴሽን እንደዛ ምናምን አይደለም ስ በቃ ኖርማል ነገር አድርጋችሁበት አንቺ ግን አይገረምሽ ብ መታወቅ አለብኝ ምናልበት አይ በሌላ አትወሰዱት፣ የምሬ ነው። ቪዲዮ ሊሚቴድ ጀስት በቃ እንዳትሄድም ስለፈለኩ ነው። እና አንተም ደግሞ በደንብ ታውቃታለህ ብዬ አስባለሁ። ለዛ የምታውቀውን ያክል ስለሷ ነገር ምን ነው ይደብርሻል። እና በቃ አይ የምሬ ነው። አንፈልግም። አዲስ ፋሚሊ ቢኖረን ደስ ይለኛል። ዝም እያልክ ነው። የደበረ ነገር አለ ግራ ገብቶሃል? ዚህ ስማቼ የእሷን መታወቂያን ያክል እንትን ይላል እያልጠበኩም። ለዛ ነው እንጂ ኖርማል ነው ይሄ፣ ምንም ለምን ምንድን ነው ልዩ ሀሳብ እኔ መታወቅ ፈልጊ እንዳልኩሽ ነው አሁን ሄለን ዲቴል አውቃታለሁ አይደለ በቃ ጀስት አንቺን ዲቴል ማወቅ ስለፈለግኩ ነው እሱንም እያወቅኩት ነው ምናምን እንደዛ ነው ደስ ይለኝ ነበር እኮ ማለት እሆነ ለምን ነገር እንድቆይ ሁላችሁም ስለጠቃችሁ ያመሰግናለሁ አልጠበቅኩም ከእናንተ ሄድ ነገር ና ግን ደግሞ መሄድ ግዴት ነው የምራው እዚህ ጋር ካላችሁት እንደ ላታቁኝ ትችላላችሁ እና እሱን ያክልን ብታውቁም ደስ ይለኝ ነበረ ግን ግዴታ የሚያደርግ ማለት ከዚህ በኋላ የምንቆይበት ምንም ምክንያት የለኝም፣ ሲጀመር። ስለዚህ ማለት አሁን ልውል ያለውም ነገር አለ፣ ሲቀጥልም፣ ደግሞ እዚህ ሆነን አንድ ላይ ብዙ ነገሮች እንሞክራለን ምናምን እና አንቺም ጥሩ ሴት ነሽ እና እህቴ ምርጥ እህቴ ትሆኛለሽ። እንደውም ይሄ ራሱ የሴት ጓደኛ ታውቂያለሽ የላትም ብዙ ማለት እንደዚህ አሉ አልፎ አልፎ፣ ግን ይሄ በደንብ አብሯት እየወጣ እየገባ ምናምን ፍሬንድ የላትም።

እዚህ ሁሉ ነገር አመቻች ይቆያለሁ ብላ ከፈለገችን ትችላለች፣ እንደዛ ማድረግ አቅም አላት። እና እሷ ነው ገብታለ ሙሉ ቤተሰቧ ምናምን ያለው እዛ ነው። እና በእኔ መሄድ አለባት ብዬ ማስባል፣ ግን መቆየት ፍላጎት ካለሽ እና እዚህ መስራት እፈልጋለሁ ኑሮዬን አዲስ አበባ ለማድረግ ካልሽም ደግሞ ያው ያንችል ደስ ይልኝ ነበርኩ፣ እንደሱ ቢሆን ግን፣ በቃ አንዱ ስ ሄዳለ እንዴ አረ፣ ልዩ አንቺ ጭካት ወንጀኛ፣ እንደዚህ እየለመናት ሄዱ ምን ታው? እኔማ እንድትሄድ አልፈልግም። ይሄ ነገር እንኳን ልዩሽ አይኔ ግን እንድትይ ማለት አልፈለግንም። እናንተም አልፈለጋችሁማ። እንደነገርኩች ነገሮች እነዚህ ስራ ምንም ከሆነ እናስተካክላለን። ብዙ ነገር አይደለም። እኮ መሄድ ይችል ነበር። አረ ልዩ በና ሽግግር ዛሬ እራት ጋባዥ አታስቸ ጨንኳት። ልክ ነች። ገብቶሻል ሙሉ የሰዎች መኖር ያለበት ቤተሰቡ ባለበት ዙሪያ ነው ነው። እና ማድረግ ያለባት እሱ ነው ብዬሽ አስባለሁ፣ አይደለ ልዩ? እና ስለ እሷም እኮ ብዙ አልነገርከኝም ንገሪ ብዬሽ ስለሚሄዱ ብቻ ነው እኮ ክስ ያደረግኸኝ። እሱ እንዲነግረኝ ነው የፈለኩት። እኔ ምን ልነግረኝ ይችላሉ? በቃ ንገረኛ የተመቻል ማለት ስለ እሷ የምታውቀው ልትሄድ ስለሆነ ነው መናገር ያልፈለግከው ወይስ አደለም? ከምን ኢንስታንስ ነው አንተ ማወቅ የፈለግ ነው ስለ እሷ ባህሪ? አሁን አንተ ሰው ስለ ልዑል ነገር ሲልክ የምትናገረውን ነገር ማለት ነው ወይ ስለ ሄደን ምናምን ሊሆን ይችላል። እሺ፣ ጥያቄው ስለገረመኝ ነው። ልዩ አሪፍ ልጅ ነች፣ በቀጠሩ ልጅ ነች። ጸባዩ ምናምን እንደምታያት ነው በቃ ከቀረባችኋት በኋላ ያወቃችኋት ልዩ አለች አለ እሷ ነች። ከዛ ደግሞ የምትወደውን ነገር የምትፈልገውን ነገር የሚሆን ያለችው ነገር ለማግኘት ደግሞ ምን ያክል ርቀት እንደምትሄድ ምን ያክል ዋጋ የምትከፍለኝ ሴት እንደሆነች አይታ ከዛ ደግሞ የሰው ደስታ የሚያስደስታት ሴት ነች። እንደዛም ስለሆነ የእኔ ደስታ በልጦባት እኔን ደስተኛ ሆኜ ለማየት ከእኔ ጋር አብራ ብዙ ደቅማለች አ ብዙ አዝናለች፣ ብዙ ተሰልባለች። ሁሉ ነገር ያልበገራት ሴት ነች፣ ጠንካራ ሴት ነች። ስለሁሉም ነገር ደግሞ አመሰግንሻለሁ። በጣም ይህ ከሆነ ሀሳባችሁ፣ እንጃ አላውቅም። እንድትቃረን ብቻ ነሚቲንግ የፈለግኩት እንዴ ለሁለን በጣም ነው የምፈልገው። ልዩ በቃ አትሄጂም። በስተ መጨረሻ ምንድን ነው ስለ እኔ እንደዚህ ጥሩ ነገር በመናገራችሁ በተለይ አባ መሰግናለሁ፣ እውነት እና ደግሞ ልዑል አንተን በጣም መልካም ሰው ነው ማለት ብዙ ነው። ብዙ ጊዜያቶችን አብረን አሳልፈናል። በተለይ እነሱን ለማስታረቅ በሄድ ነው ርቀት ላይ ብዙ ጊዜ አው →አዎ ብዙ ነገር ታዝበለው ካንተ በጣም ጥሩ ሰው ነህ፣ ስላወኩ ደስ ብሎኛል። እና ግን ሰለሚ ማወቅ የምትፈልግ ችግር የለውም። ማውራ ከሄድሽ በኋላ እኮ ምንም በቃ ቆሚ መጠየቅ ካለብኝ እባክሽ አትሂጂ፣ በቃ ሄሉ አትሂጂ፣ በቃ እራሳችን ምናምን እንብለ ደግሞ ከሳንቺ ሰው እንደዚህ ቤቱ ሞላ ሲል ደስ ይላል። አሁን ራና ሊሊ ምናምን አሉ አንድ ላይ ብዙ ጊዜዎች እናሳልፋለን። አሁን ምሳሌ ላይ አላቅም በቃ ተይው። ሄሉ እሺ ችግር የለም እኛ ልብስ ቀይሩ እና እናንተ መቀየር ካለባችሁ። ቤተሰቦቻችን ልትሰናበት ሄሉ፣ ምን ትያለሽ? ካሜራ ለቤተሰቦችሽ ልዩ ሀሳብሽን ቀይሩ እኔ እውነት ለመናገር ከእሷ ጋር እንደዚህ ሆናችሁ ስላዩችሁ እንደዚህ ሰላም አውርዳችሁ ጭራሽ እንደዚህ መተሳሰብ ደረጃ ላይ ደርሳችሁ ስላዩችሁ ላችሁንም፣ በጣም የምሬ ነው በጣም ደስ ብሎኛል። እንደዚህ አልጠበኩም አንደኛ ነገር ልትሻል ከዚህ በፊት ብዙ ነገር ተባብለናል፣ ብዙ ነገር ላይ ተደራርሰን ነበርና አሁን ዛሬ እንደዚህ መተሳሰብ ደረጃ ሊደርሳችሁ ሳያችሁ ይበል የሚያስብል ነው። ግን ያው እኔ እንዳለባት ነው የሚሰማት ውሳኔው አንቺ ነው። አይ ልዩ ያለ እንደዚህ የምትፈልገው ከሆነ ምን ማድረግ

አራሽ እኔ እኮ ከሌላ አይደለም፣ ለሁሉም ነገር ብዬ ነው ጓደኛ እና በቃ፣ ካሜራ እንትንን በልና ልብስ ቀይሩና እንውጣ፣ አይሻልም? እንግዲህ ደስ የሚል ነገር ነው የተፈጠረው። ሁላችሁንም እናመሰግናለን፣ እንወዳችኋለን። እንግዲህ ለሰጣችሁን ፍቅር ክብር ከልብ አድርገን እናመሰግናለን። ሰብስክራይብ አድርጎ። ላይክ አድርጉ። ይሄን ቪዲዮ ሲጨምሩ ሰብስክራይብ አድርጋችሁ ጀምሩ። ላይክ አድርጉ። እንወዳችኋለን፣ የምር ከልብ እናመሰግናለን። ከስጦታዎች ትልቁ ስጦታ ነው የሰጣችሁ። ልዩ ደግሞ ሰምተሽን እሺ ብለሽ ስለቀረሽ በጣም ደስ ብሎኛል። እንግዲህ ይህን ፋሚሊ ተቀላቅለሻል። ከዚህ በኋላ በአሪፍ ነገር አብረን እንገናኛለን፣ ደስተኞች እንሆናለን ብዬ አስባለሁ። ያው ምትለው ነገር በቃ እኔ ምንምለው ነገር የለኝ። መጀመሪያም ተናግሬያለሁ ውሳኔ እሷ ነው። እዚህ መቆየቷ ደስተኛ የሚያረጋት ከሆነ ውሳኔ እሷ ነው እና ምንም እ ምንም ልል አልችልም። እዚህ መኖርሽ ደስተኛ የሚያደርግሽ ከሆነ ደስታሽ ደስታዬ ነው። ስለ ስጦታውም ደግሞ አክብራችሁ እኔን ይዛችሁልን ስለመጣችሁም የመሰለ ስጦታ የተከበረ ስጦታ በጣም አርጌ አመሰግናችኋለሁ። እግዚአብሔር ያኮረልን ስጦታ መላሽ አርገን ለውለታችሁ በጣም እናመሰግናለን። ፋሚሊም እግዚአብሔር ያክብርልን። ሁሌ አክብራችሁ ከጎናችን ለምትኑ ለምትደግፉ ምናምን እኛም በጣም እንወዳችኋለን። ኑሩልን እላሉ።